ረቡዕ ጁን 18 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎም የዛሬው ርዕሳችን የሚሆነው በእርሱ በኩል ሁልጊዜም ድል እናደርጋለን ይላል አሳም አቤቱ አምላካችን ሆይ፥ በአንተ ታምነናልና፥ በስምህም በዚህ ታላቁ ወገን ላይ መጥተናልና እርዳን አቤቱ፥ አምላካችን አንተ ነህ ሰውም አያሸንፍህ ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። በይሁዳ ንጉሥ በአሳ ዘመን፣ የተካሄደ አንድ የሚያስደንቅ የጦርነት ታሪክ አለ። መጽሐፍ ቅዱስ በሁለተኛ ዜና 14፡9 ላይ ኢትዮጵያዊው ዝሪ በይሁዳ ላይ ተነስቶ ከአንድ ሚሊዮን የሰውና 300 የሰረገላ ጦር ጋር እንደመጣ ይነግረናል። እጅግ የበዛ የጦር ኃይል ነበር። ነገር ግን አሳ በፍርሃት አልተርበደበደም፤ ይልቁንም፣ ውጊያውን በመሪሳም ባለው በጽፋታ ሸለቆ በማድረግ፣ ፊት ለፊት ለመጋፈጥ ወጣ። ከዚያም አሳ ሌሎችን የሚያነሳሳ ነገር አደረገ። ወደ ጌታ አምላኩ ለእርዳታ ጮኸ! ምንም እንኳን በቁጥር እጅግ ቢበለጥም፣ ተአምራት እንደሚያስፈልገው አውቆ ነበር፤ መታመኑም በጌታ ላይ ነበር። ቁጥር ለእግዚአብሔር ምኑም እንዳይደለ አውቆ ነበር። መታመኑ በጌታ ስም ላይ ነበር። እንዲህ አለ፤ በስምህም በዚህ ታላቅ ወገን ላይ መጥተናልና እርዳን አቤቱ አምላካችን አንተ ነህ ሰውም አያሸንፍህ። እንዴት ያለ የእምነት ድፍረት ነው! መጽሐፈ ዜና መዋዕል ካልዕ 14፡11። አሳ ሕይወት በመንፈሳዊ ዓለም ቁጥጥር ስር እንደሆነ ተረድቶ ነበር፣ ስለዚህ ጠላት ከእርሱ ከሚበልጥበት አካላዊ ነገር ባለፈ ጌታን እንደ ረዳቱ ተመልክቶት ነበር። በሁሉም ጊዜዎች ሊኖራችሁ የሚገባው አስተሳሰብ ይህ ነው። የጠላት ተቃውሞ፣ ኃይል፣ ተጽዕኖ ወይም ክፋት ምንም ቢሆን በእናንተ ውስጥ ያለው እርሱ ከሰይጣንና ከጭፍሮቹ ሁሉ ድምር ይልቅ ታላቅ ነው። አስፈሪ መስለው ሊቀርቡ ይችላሉ። ነገር ግን እነርሱ ደካሞች ናቸው፤ እናንተ ብርቱዎች ናችሁ። ቃሎቻቸው ባዶ ናቸው። ነገር ግን የእናንተ ቃሎች በመለኮታዊ ስልጣን የተሞሉ ናቸው። የአሳ ጸሎት ውጤት እጅግ አስደናቂ ነበር። መጽሐፍ ቅዱስ እንዲህ ይላል፤ እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ ኢትዮጵያውያንም ሸሹ። ሁለተኛ ዜና 14፡12። ቁጥራቸው እጅግ ብዙ ቢሆንም ሸሹ። አሳና ከእርሱ ጋር የነበሩት ህዝብ እስከ ጌራራ ድረስ አሳደዷቸው፤ እስኪጠፉም ድረስ ገፏቸው። መጽሐፍ ቅዱስ በጌታና በሰራዊቱ ፊት ስለተመቱ ዳግመኛ ሊነሱ እንዳልቻሉ ይናገራል። አሳና የይሁዳ ህዝብ ብዙ ምርኮ ወሰዱ ሁለተኛ ዜና 14፡13። ድሉ ሙሉ ነበር ሁለተኛ ዜና 14፡14-15ን አንብቡ የጌታ ፍርሃት በጠላቶቻቸው ላይ ወደቀ ይሁዳ ደግሞ ተከናወነ አምላካችን ታላቅ ነው ስለዚህ ተግዳሮቶች ሲገጥሟችሁ አትናወጡ እርሱ ላይ አተኩሩ እርሱ ረዳታችሁ ነው በእርሱ በኩል ሁልጊዜ ድል ታደርጋላችሁ ሀሌሉያ የዛሬውን አጭር ጸሎት አብረን እንጸልይ ውድ አባት ሆይ አንተ የእኔ ጥንካሬ ና ድል ነህ። ኃይል ሁሉ ያንተ እንደሆነ በማወቅ ቃልህን በማወጅ በእምነት ጸንቼ እቆማለሁ። በክርስቶስ ሁልጊዜ ድል እንድነሳ ስላደረግኝ አመሰግንሃለሁ፣ በኢየሱስ ስም። አሜን። ለተጨማሪ ጥናት ሁለተኛ ቆሮንቶስ 2 14፣ ሮሜ 8 37፣ መጽሐፈ ዜና መዋዕል ካልዕ 14 13-15። ተባርካችኋል።